በመነጭ ሰላማዊ ትግል ለምሳሌ ጎዳናል ብለው የሚያስቡ ኃይሎች እኔን ለማጥቃት ሊሞክሩ ይችላል። በሐሳብ ደረጃ ይሄን ሐሳባቸውን ሲያራምዱ ሰምቻለሁ። ለምሳሌ እስከ ሰባት ዘር ማንዘሩ ድረስ መጥፋት አለበት የሚል አጀንዳ ያላቸው ኃይሎች እንዳሉ አውቃለሁ። እነዚህ ሰፊ ተቀባይነት በሕዝብ ውስጥ አላቸው ብያ አላምንም። የጥቂቶች አመለካከት ነው ብዬ አምናለሁ። እንደዚህ ብለው እህ ዋሽንግተን ሆነው የተናገሩ ሰዎች እንዳሉ አምናለሁ። ይሄ አስተሳሰብ ግን የኦላ የቲፒኤልኤፍ ወይም ደግሞ የፋኖ አመለካከት ነው ብዬ አላልኩም። የጥቂት ግለሰቦች ናቸው። ይህን አስተሳሰብ የገዙ ሰዎች በእኔ ላይ ችግር አይፈጥሩም የሚል ሞኝነት የለኝም። ሊፈጥሩ ይችላሉ። እንደ አንድ ስጋት ላያቸው ይችላሉ። ነገር ግን ከእንደዚህ አይነት ኃይሎችም እኔን የእኔን ደህንነት የማስጠበቅ ኃላፊነት አሁንም የመንግስት ነው፣ መንግስት ነኝ እስካለ ድረስ እኔ አንድ ታዋቂ የፖለቲካ ሰው ነኝ። ህገወጥ በሆነ ሁኔታ በአካሌ ላይ በህይወቴ ላይ ችግር እንዳይደርስ እኔን የመጠበቅ ግዴታ ሁሉ መንግስት አለበት። መንግስት የሚጠየቀው ራሱ በማሰሩና በመግደሉ ብቻ ነው የዜጎችን የፖለቲካ ኃይሎችን፣ የጋዜጠኞችን ደህንነት ሌሎች እንዲጥሱትም ከተደረገ መንግስት ተጠያቂ ነው። ከዛ ሊያመልጥ አይችልም። ስለዚህ የመንግስት ተጠያቂነት ድርብ ነው፣ ቀዳሚ ነው። ይሄ ማለት ግን ሌሎች ኃይሎች ችግር አይፈጥሩም ብሎ መደምደም አይደለም። ሊኖሩ ይችላሉ። ግን ከነዛ ኃይሎች ጥቃትን መዳን የሚቻለው ህግና ስርዓትን ሊያስከብር የሚችል መንግስት ሲኖር እና የመንግስትን ተጠያቂነት ከዚህ ጋር አያይዘን ማየት አለብን ብያምናለሁ። ምናልባት ያልመለስኩት ነገር ያለ አልመሰለኝም። አሁን ሁሉንም የዳሰስኩ መሰለኝ። የፖለቲካል ኮንስቲቱንት ማን ነው የሚለው ጥያቄ በጣም በጣም ይቅርታ፣ እውነት ነው። በጣም ደግሞ ወሳኝ ጥያቄ ነው። አንዱ ጥያቄ ይሄ ነው። በእኔ እምነት አሁን ቅድም እንዳልኩት በፖለቲካ መድረኩ ተቀባይነት ያለው አሁን ትጥቅ ትግል ነው፣ ብሔርተኝነት ነው። ይሄ ማለት በህዝቡ ውስጥ ተቀባይነት ያለው ብሔርተኝነት ነው እያልኩ አይደለም። በፖለቲካ መድረኩ በፖለቲካ ተዋናኞቹ ነው ህዝቡ ውስጥ ነፃና ፍትሃዊ የሆነ የፖለቲካ ስርዓት መጥቶ አሁን እንወዳደር ቢባል ብሔርተኛ ከሆነው ኃይል በላይ በላይ በዜግነት ፖለቲካ፣ በአንድነት ፖለቲካ የሚያምነው የህብረተሰብ ክፍል በእኔ እምነት ስቲል ማጆሪቲ ነው የሚል እምነት ነው ያለ። ለዚህ በጣም ተጨባጭ ምሳሌዎች ማቅረብ ይቻላል ይቻላል። ሀያ ሰባት ዓመት ሙሉ የብሔር ፖለቲካ ሲቀሰቀስ ሲቀነቀን በኖረበት አገር 2010 ላይ ዶክተር አብይ ወደ ስልጣን ሲመጡ ጠቅላይ ሚኒስትር ሆነው ሲመረጡ ከተመረጡ በኋላ የአንድነት አጀንዳ ሲያቀነቅኑ የኢትዮጵያ ህዝብ ከጫፍ ጫፍ ወጥቶ የደገፋቸው ያለ ምክንያት፣ ከከተማ እስከ ገጠር ዶክተር አብይ ኦሮሞ ስለሆኑ አይደለም ከጫፍ ጫፍ የተደገፉት። ወይም የቀድሞ የኢህአዴግ አባል ስለሆኑ አይደለም። ወይ ፕሮቴስታንት ስለሆኑ አይደለም ወይ ስማቸው ውስጥ የሙስሊም ስም ስላለ አይደለም። አይደለም፣ የኢትዮጵያ ሕዝብ ተጠምቶት የነበረውን ርቆት የነበረውን የአንድነት አጀንዳ ሲያቀነቅኑ በመደመጣቸው አበላሹት እንጂ የአጀንዳ ያን አጀንዳ በተገቢው ሁኔታ ይዘውት ቢቀጥሉ ኖሮ ጤናማ በሆነ ሁኔታ ያ ተቀባይነታቸው እስካሁን ይቀጥል ነበር፣ አገሪቱም ወደ ችግር ውስጥ አትገባም ነበር። ስለዚህ የኢትዮጵያዊነት አጀንዳ የዜግነት ፖለቲካ አጀንዳ ኢትዮጵያ ውስጥ ጠንካራ የሆነ ሰፊ ማህበራዊ መሰረት አለው ብዬ ነው የማምነው። የተዳከመው የፖለቲካ ኃይሎች ዙሪያ ላይ ነው። የፖለቲካ ኮሚኒቲ ውስጥ ግን ተዳክመው፣ ወካይ የለው፣ ድርጅት የለው፣ ድርጅት የለው። ያው ህዝብን ሞቢላይዝ ለማድረግ ከዜግነት ፖለቲካ ይልቅ የብሔር ፖለቲካ ቀላሉ አቋራጭ፣ በቀላሉ ህዝብን ልታነሳሳበት ትችላለህ። ከሃይማኖት ቀጥሎ ህዝብን ማነሳሳት የሚቻለው በብሔር ማንነት። ስለዚህ በዛ ምክንያት በአብዛኛው ህዝብ ዘንድ ተቀባይነት አግኝቷል፣ በፖለቲካ ኤሊቱ፣ በፖለቲካ ኮሚኒቲው። ህዝቡ ውስጥ በተጨባጭ ከገባን ግን የኢትዮጵያዊነት አጀንዳ የዜግነት ፖለቲካ አሁንም ሰፊ መሰረት ነው የሚል እምነት አለ። ለምሳሌ የአማራን ህዝብ ብንወስድ አዲሱን ብሔርተኝነት የአማራ ብሔርተኝነት የተቀበላለ የቀድሞውን የኢትዮጵያ ማንነት ይዞ ይቀጠላል። ቀላል የማይባል ማህበራዊ መሰረት አማራ ክልል ውስጥ አለን ብዬ አምናለሁ። በኢትዮጵያ አንድነት ወይም በዜግነት ምናምን የፖለቲካ ኃይሎች ደቡብ ውስጥ ስንሄድ አብዛኛው የደቡብ ህዝብ ለብሔር መብቶች መከበር ቀናይ ነው፣ እንዲከበረው ይፈልጋል። በዛው መጠን ደግሞ የአንድነት ኃይል፣ ይህን በኢዴፓ ኤክስፔሪያንስ በደንብ የማውቀው ነገር ነው። አሁን ኢዴፓ ፓርቲያችን አርባ ስድስት በመቶ አባሎቻችን ከደቡብ ነው የተገኙት። ለምን የደቡብ ህዝብ ዋና የዜግነት ፖለቲካ፣ የአንድነት ፖለቲካ ማህበራዊ መሰረት ነው። በቀድሞ ስርዓቶች በቢሮክራሲ ውስጥ በሚሊተሪ ውስጥ ተሳታፊ የነበሩ አብዛኛዎቹ ሰዎች የኢትዮጵያዊነትን አጀንዳ ይገዛሉ። ከወረዳ ጀምሮ እስከ አዲስ አበባ ድረስ የከተማ ኑሮ ውስጥ ያሉ የህብረተሰብ ክፍሎች ራሳቸውን በብሔር ፖለቲካ አይን አይደለም በብዛት የሚያዩት። የለም እያልኩ አይደለም፣ እንደዚያ የሚያዩ አሉ። በብዛት ግን የከተሜነት ባህሪ የከተሜነት አስተዳደግ ያላቸው የህብረተሰብ ክፍሎች ለኢትዮጵያ አንድነት ቀናይ ናቸው፣ ቀናይ ናቸው፣ ለዜግነት ፖለቲካ ቀናይ ናቸው። ይሄ ብቻ አይደለም፤ ኢትዮጵያ ውስጥ ራሳቸውን በአንድ ብሔር፣ በሁለት ብሔር ማየት የማይችሉ ከሁለት፣ ከሶስት፣ ከአራት የብሔር ማንነት የተወለዱ ቅይጥ ማንነት ያላቸው የህብረተሰብ ክፍሎች በሚሊዮን የሚቆጠሩ ናቸው። ምናልባት አንዳንድ ጥናቶች የሚያሳዩት ከሰላሳ ከአርባ ከሚሊዮን በላይ ናቸው። እነዚህ ሁሉ የኛ ማህበራዊ መሰረት ናቸው። ስለዚህ የጠፋው ጠንካራ ድርጅት ኤሊቱ ነው የብሔርተኝነት ሰለባ ሆኖ ይህን ማህበራዊ መሰረት የካደ ያልተጠቀመበት እንጂ ማህበራዊ መሰረቱ አለ የሚል እምነት ነው ያለ። ያ እምነትም ስላለኝ ነው ይህን አመለካከት ይዤ የቀጠልኩት። እኔ ለዚህ ጥሩ ምሳሌ በተለያዩ ወቅቶች ታይቷል። ይሄ አስተሳሰብ ምን ያህል የገነገነ እንደሆነ አሁንም ቦታ ያለው እንደሆነ በባድመ ጦርነት ታይቷል። በዘጠና ሰባት ምርጫ ታይቷል ታይቷል። ዘጠና ሰባት ምርጫ ቅንጅትን ስናቋቁም አሁን የብሔር ፖለቲካ ነው አገሩን የገዛው የት ልደርሱ ነው እንባል ነበር። ግን ህብረ ብሔራዊ ሆነን ተደራጅተን የኢትዮጵያን አንድነት የዜግነት ፖለቲካን ቀዳሚ አድርገን መጥተን የፈጠርነው ሁኔታ ሁላችሁም አይታችሁታል። ሁለት ሺህ አስር ላይ ቲም ለማ ሌላ አይደለም ያደረገው የህዝቡን ተቀባይነት ለማግኘት የኢትዮጵያን አጀንዳ ነው ቀልቦ የመጣው። ኢትዮጵያዊነት ሶስት ነው ብሎ ነው ንግግር የጀመረ። ይሄ ያለ ምክንያት አይደለም። ስለዚህ ብሔርተኞች መረዳት ያለባቸው ነገር ይሄ ነው። አቶ ልደቱ በጣም ይቅርታ፣ ግን አሁን እኮ እያብራራህልኝ ያለው እኔ ጠንካራ ሀገራዊ ማንነት ነው የሚለውን ነው እያብራራህልኝ ያለው እና ቅድም ዲስከሬጅ ያረከውን ነገር ነው አሁን ኢንከሬጅ እያደረከ ያለው ከይቅርታ ጋር። በጣም አይ፣ ኤርሚያስ ቅድምም ግልጽ አድርጌዋለሁ። አገርን መውደድ አልቃወምም። ኔ አስፈላጊ ነው። አገራዊ ማንነትን መሰረት ማድረግ ተገቢ ነው። የእሱ ግን ናሽናሊዝም ነው ማለት አይደለም። እኔ አሁን እያልኩ ያለሁት ስለ ኢትዮጵያ አንድነት ሳወራ ኢትዮጵያ ውስጥ ላሉ የፖለቲካ ቅራኔዎች ተገቢ ትኩረት ሰጥቶ፣ አሁንም በጣም ይቅርታ እኔ ስለ ናሽናሊዝም አላወራውም ባይዘው፣ አገራዊ ማንነት ነው የተናገርኩት። እኔ ሀገራዊ ማንነት ናሽናል አይደንቲቲ አብዛሃነትን የሚቀበል የተለያየ ሊብራል አስተሳሰብ ያለው ወዘተውት እዛ ዝርዝሩ ስላለመግባት ፈልጌ ነው ሰው እኔ ሀገራዊ ብሔርተኝነት አይደለም ያወራውት፣ አገራዊ አይደንቲቲ ነው ያወራውት። ስትሮንግ ናሽናል አይደንቲቲ ነው እየተናገርኩል። ያ ደግሞ አብዛሃነት ሊሆን ይችላል የፖለቲካ ሲስተሙ ሊብራል ሊሆን ይችላል። ወዘተ ወዘተ እዛ ውስጥ ዝርዝር መግባት ስላልፈለግኩ ነው። እና አሁን ቅድ እያብራራ ያለው ዶክተር አብይ ሲመጣም ስትሮንግ አገራዊ ማንነት እንዴት እንደምንገነባ ነው ሲያብራራ የነበረው ወይም የተቀበል ነው እንጂ ስለ አገራዊ ብሔርተኝነት አይደለም ያነሳሁት። ከይቅርታ ጋር ግን ኤርሚያስ እኔ ልደቱ በገባኝ መሰረት የእኔ ጥያቄ ፖለቲካል ኮንስቲትየንት ማን ነው የሚለውን ጥያቄ እያብራራ እንደሆነ ነው የተረዳውት እና ለዛ የሰጠ ያለው ምላሽ ስለሆነ ምናልባት ሁለቱ የተለያየ አውድ ያለው ይመስለኛል። እውነት ነው። አንደኛ ጴጥሮስ ላለሆኑ ጥያቄው መልስ እየሰጠው ያለሁት፣ ግን አንተም ከምትለው አንጻር ኤርሚያስ የሚቃረን አይደለም። እኔ ብሔርተኝነትን የተቃወምኩት እንጂ አገር መውደድን አይደለም፣ አገራዊ ማንነትን አይደለም። ራሴን የማየው ከፖለቲካ አንጻር የኢትዮጵያዊ ማንነት አለ ብዬ ነው የማምነው። ከብሔር በላይ ራሴን የምገልጸው በኢትዮጵያ ማንነት ነው፣ በኢትዮጵያዊ ማንነት ነው፣ በዜግነት ነው የምገልጸው። ይህን እያልኩ ልቃወም አልችልም። ዶክተር አብይም ሲመጡ ያቀነቅኑት የነበረው የኢትዮጵያዊነት ታች ያለን የማንነት ጥያቄ የሚጨፈልቅ አልነበረም። ያኔ እኮ ራሳቸው ኦህዲድ ነው የነበሩት አደለ ተዋህደው ብልጽግናንም አልፈጠሩም ነበር። በዛ ሁኔታ ነው የብሔር ድርጅት ውስጥ እንኳ ሆነው ኢትዮጵያዊነትን ሲያቀነቅኑ ነው ድጋፍ ያገኙት። እሱን ታሳቢ ማድረግ ያስፈልጋል። እና ሁለቱን እንዳናጣርዛቸው መጠንቀቅ ያስፈልጋል። አገር መውደድ ወይም ፓትሪዮቲዝም መደገፍ ያለበት ነው፣ አስፈላጊ ነው። ናሽናሊዝም ሲሆን ነው ይሄ የእኛና የነሱ የሚል ፖለቲካ የሚያመጣ የኔ ብቻ የሚል ፖለቲካ የውስጥ ልዩነትን፣ ብዝሃነትን ቦታ ማይሰጥ የሚጨፈልቅ ሲሆን ነው እንጂ ከአገር ጋር የተያያዘ እንቅስቃሴ ከአገር ማንነት ጋር በጤናማ መልኩ የሚደረግ እንቅስቃሴ እጅግ አስፈላጊ ነው የሚል እምነት ነው ያለኝ። ራሴንም የምገልጸው በዛ መንገድ ነው ማለት ነው። ስለዚህ ዞሮ ዞሮ ረጅም ጊዜ ላለመውሰድ ጴጥሮስ ላነሳው ጥያቄ፣ በእኔ እምነት በፖለቲካ ትግሉም እንድቆይ ያደረገኝ በተጨባጭ ይሄ የዜግነት ፖለቲካ የአንድነት አጀንዳ ኢትዮጵያ ውስጥ ጠንካራ የሆነ ሰፊ የሆነ ማህበራዊ መሰረት አለው የሚል እምነት ስላለን። ይሄ ማለት ግን በሂደት እየተሸረሸረ አልመጣም ማለት አይደለም። የዛሬ 30 ዓመት ከነበረው በጣም ወርዷል። የዛሬ 20 ዓመት የዛሬ 10 ዓመት ይብል ከነበረው እየወረደ ነው የመጣው ይሄ አስተሳሰብ። በአጭር ጊዜ ተጠናክሮ ሕዝቡን ሞቢላይዝ አድርጎ የአንድነት ኃይሉ በኢትዮጵያ የፖለቲካ መድረክ በአግባቡ ተደራዳሪ ተገዳዳሪ የሚሆንበት ሁኔታ ካልተፈጠረ ግን የወደፊት እጣ ፈንታው መጥፋት ነው እንጂ ይሄን ታሳቢ ሁልጊዜ ጊዜ we cannot take it for granted you know ጊዜ እንደዚህ ሆኖ አይቀጥልም። በየጊዜው እየተሸረሸረ የሚሄድ ይህን ታሳቢ ማድረግ ያስፈልጋል። አሁን ባለው ተጨባጭ ሁኔታ በእኔ እምነት የፖለቲካ ምህዳሩ ነፃ ቢሆን በብሔርተኞችና በኢትዮጵያዊ አመለካከት ወይም በዜግነት ፖለቲካ መካከል የምርጫ ፉክክር ቢካሄድ ማጆሪቲ እናሸንፋለን የሚል እምነት ነው ያለ። ይህን ዝም ብዬ በሀሳብ የማነሳው ነገር አይደለም። መሬት ላይ በተጨባጭም ያየነው ነገር ስለሆነ ከእሱ አንጻር ብታየው ጥሩ ነው። አይ ቲንክ ወደ ሶስተኛው ዙር እንሄድ። ጥያቄ ያልተመለሰች ጥያቄ አለችኝ። ምንድን ነበር? ይቅርታ ምናላቸው። ይህን የሽግግር ሰላማዊ ትግል ስታካሄድ ከህወሀት ገብቶኛል የትጥቅ ትግል ገብቶኛል ግንኙነት አድርገህ ወይም ያን ጥረት አድርገህ ታውቃለህ ወይም ገብቶኛል። ይቅርታ ሆን ብዬ አይደለም ያለፍኩት ዘንግቼ ነው። ምናላቸው ምናልባት ከዛ በፊት ልደት የቅድሙ እድሉ ከተገኘ ከምናሳድር ስፔሲፊካሊ ጴጥሮስ ኢንዳይሬክትሊ የጠየቀው የራሴን ጥያቄ ነው ባይዘ ወይ እኔ አዲስ አበባን ስፔሲፊካሊ የጠየቅኩት ሌላ ቦታ ስንፈልግ ስለ አማራ ክልልም ስለ ደቡብም እያወራን የዛሬ ሀያ ዓመት የነበረው ዘጠና ሰባት ላይ የነበረው መቶ ፐርሰንት ኦልሞስት ያሸነፋችሁበት በአንድነት ኃይል ዛሬ ላይ ወደ ብሔርተኝነት ጎራ አልገባም ወይስ በግልጽ አማርኛ ለማውራት ስለፈለኩ ሱናቅርታ አንደኛ ምናልባት ዜና ብትረጂ በዚህ መልኩ ውይይታችን ጥሩ አይደለም የሚሆነው። ምክንያቱም ከሁለት ጥያቄ በላይ የሚያቀርቡበት እድል መኖር የለበትም እና እንዳያቀርቡ መደረግ ያለበት ይመስለኛል። ዞሮ ዞሮ ሰምቻ ለሁ ዞሮ ዞሮ አሁን መልስልሃለሁ፣ ግን አንፌር የሆነ አድቫንቴጅ እየወሰዳችሁ ነው። ብዙ ሰዎች ገና እየጠበቁ ነው ጥያቄ ለማቅረብ እና ያንም ታሳቢ ማድረግ ጥሩ ነው። አሁን አሁን ተናግሬዋለሁ። ሞገስ ያነሳኸውን ጥያቄ የዛሬ ሀያ ዓመት የነበረው ሁኔታ የዛሬ አስር ዓመት ከነበረው አንድ አይደለም። የዛሬ አስር ዓመት ደግሞ አሁን ካለው ሁኔታ አንድ አይደለም። መቶ ፐርሰንት አሸንፈናል አደለ ዘጠና ሰባት ምርጫ አዲስ አበባ ላይ ዛሬ ብንወዳደር መቶ ፐርሰንት እናሸንፋለን የሚል እምነት የለኝም። ሜይ ቢ ስልሳ ሰባ ፐርሰንት ግን ልናሸንፍ እንችላለን። ምን እያልኩ ነው? በዛ ሂደት የተለወጡ ነገሮች አሉ፣ የተሸረሸሩ ነገሮች አሉ። ቅድምም እንዳልኩት ነገሮች በዚህ ከቀጠሉ የበለጠ እየተሸረሸረ ነው ሄደው የበለጠ እየሟሸሽ ነው የሚሄደው። አሁን ባለኝ ግምገማና በተጨባጭ ሁኔታ ግን አሁን የቆምንበት ጊዜ ላይ ሆነን ግን ያ ማህበራዊ መሰረት ስቲል ማጆሪቲ ነው የሚል እምነት ነው ያለ ከሱ አንጻር ብትወስደው ማለት ነው እንጂ ያን ያገኘነውን ውጤት ሳይሸራረፍ በነበረበት ሁኔታ ዛሬ እናገኘዋለን የሚል እምነት የለኝም። በዚህ ተረዳው ምናላቸው ያነሳው ጥያቄ የኦላ፣ ህውሃት ፋኖ ነው፣ ግንኙነት የለኝም የተለየ ግንኙነት ማለት ነው። ምክንያቱም እኔ በትጥቅ ትግል እምነት የለኝም፣ ከነሱ ጋር ተገናኝቼ ልሰራ የሚችለው ነገር የለኝም። ነገር ግን እንደ አንድ ኢትዮጵያዊ ፖለቲከኛ እንቅስቃሴያቸውን በጣም በጣም በቅርበትና በጥልቀት ነው የምከታተል ስለዚህ የፋኖ ቃል አቀባዮች ሁሉንም አይደለም፣ አትሊስት የሚናገሩትን ያውቃሉ ብዬ የማምናቸውን በደንብ ነው የምከታተል፣ ምን እያሉ ነው። ቲፔሌፍም እንደዛው ኦላም እንደዚህ የኦላን መግለጫዎች አያልፉኝም፣ እከታተላለሁ፣ እንቅስቃሴውን እከታተላለሁ። ትግራይ ውስጥ ያለውንም ሁኔታ በቅርበት ነው የምከታተል። ከታጣቂ ኃይሎቹ ጋር ግን የተለየ ግንኙነትም ኖሮኝ አያውቅም፣ እንዲኖረኝም ፍላጎት የለኝም። እውነቱን ለመናገር ውስጣቸው ስላለው ዝርዝር ጉዳይ የማወቅ ፍላጎት የለኝም። አንዳንድ ሰዎች እንዳቅም ፈልገው ጥያቄ ሲያቀርቡልኝ ሪጀክት ነው የማደርገው። የኔ ጉዳይ አይደለም፣ አትንገሩኝ ነው የምለው። ሚስጥርም ማወቅ አልፈልግም። መረጃ ግን እንዲኖረኝ ይፈልጋለሁ። ለምን እነሱ የሚያደርጉት እንቅስቃሴ የሁላችንንም ህይወት የህዝባችንን ህይወት አፌክት ያደርጋል።